በወታደራዊ ጠበብቶች እየሰለጠነ ያለው የአማራ ፋኖ አሁንም በድል እየገሰገሰ ነው። ዝርዝሩን ይዘናል። ግብራን ከፍልም ያለውን የቤት አማራን ህዝብ በግዳጅ ለማስከፈል የሄደውን ኃይል ቀጥቶታል። የመረጃችን አካል ነው። የአማራ ህዝብ ባለደሞች እየተለዩ መቀጣት አለባቸው ተብሏል። ይህንን የተመለከተ መረጃም እናስደምጣችኋለን። ህወሀት የፌዴራል መንግስቱ ስሜን እያጠፋ ነው ብሏል። በቆይታችን ትሰሙታላችሁ።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 ወታደራዊ ስልጠና መምሪያ ኃላፊ ነበር። የወታደራዊ ሳይንስ አመራር ትምህርት ለረጅም ዓመት በማስተማርና ውጤታማ የተዋጊ አመራር በመፍጠር ተደጋጋሚ ከፍተኛ ሽልማት በተለያየ ጊዜ ያገኘ ወታደራዊ መኮንን ነው። ዛሬ ላይ የአማራ ህዝብን የህልውና ትግል በመቀላቀል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ወታደራዊ ክንፉ ዘመኑን የዋጀ ወታደራዊ ሳይንስ የአመራር ጥበብ ይታጠቅ ዘንድ በማሰልጠን ላይ ይገኛል። ሰሞኑንም ወታደራዊና ዘመቻ መምሪያዎችን አሰልጥኗል። እንዲህ ባሉ ጀግኖች እየሰለጠነ ያለው የፋኖ ኃይልም በየቀኑ በድል እየገሰገሰ ነው። ውጊያዎችም የቀጠሉ ሲሆን የአማራ ፋኖ ብሔራዊ ኃይል በጎጃም ስድስተኛ ክፍለ ጦር የበረሀኛው ጅበላ ሙተራ ብርጌድ ባካሄደው ውጊያ ድልን ተቀዳጅቷል። የአብይን ወራሪ ኃይል አይቀጡ ቅጣት በመቅጣት የሚታወቀው የበረሀኛው ጅበላ ሙተራ ብርጌድ ጦሩን በሶስት አቅጣጫ በማሰለፍ እና ጠላትን ከምሽጉ ድረስ ገብቶ ፊት ለፊት በመፋለም በጠላት ላይ ድልን ተቀዳጅቷል። ውጊያው በሶስት ግንባሮች ማለትም በፈንደቃ፣ በመሶቢትና በየቦ ማርያም አካባቢዎች የተደረገ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የጠላት ኃይል እስከ ወዲያኛው የተሸኘ ሲሆን ከአስር በላይ የመንግስት ኃይል ቁስለኛ መሆኑን የስድስተኛ ቀን ጌታ ዮፍታዊ ንጉሥ ክፍለ ጦር ቃል አቀባይ ፋኖ ዘመን ባሳዝነው ገልጿል። በመንግስት የኃይል መሰረቶች ላይ የሚወሰደ እርምጃም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ጠላት መሽጎበት የሚገኘው ቁይ ኮተማ ኮረኮንቲ ጎጥ በመግባት በአገዛዙ ባንዳዎች ላይ እርምጃ መውሰዱ ተነግሯልም። በዚህም አማሩ ደምስና ደሳ ለንጌትነት የተባሉ ሁለት የአገዛዙ አሽከር ሚሊሻዎች መገደላቸውን የቀጠናው ፋኖ ቃል አቀባይ ማርሻ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋ ዳሞት ብርጌድም በዛሬው ዕለት ማለትም ግንቦት 11 ቀን 2017 ዓ ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽመዋልም። ልዩ ስሙ ጋላ ካብና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰ የጠላት ሰራዊት ላይ ከማለዳው አንድ ሰዓት ጀምሮ እስከ አምስት ሰዓት ተኩል በተደረገው ውጊያ ከ20 በላይ የብልጽግና ሰራዊት ሙትና ቁስለኛ ሲሆን አንድ ወታደራዊ ፓትሮል ተመትቶ ከጥቅም ውጭ ሆኗል። የአገዛዙ ኃይል በቢኤም 17 ና በዙ 23 ጭምር የታገዘ ውጊያ ቢያደርግም በወገን ላይ ምንም አይነት ሰብአዊ መሆነ ቁሳዊ ክሳራ ማድረስ አልቻለም። ማህበረሰቡን በማስገደድ ከአቅሙ በላይ ግብር ለማስከፈል የተንቀሳቀሱ የአገዛዙ ወታደሮች ከባድ ጥቃት ተሰነዘረባቸው። በደቡብ ወሎ ዞን የወረ ኢሉና የለገሂዳ ወረዳ አዋሳኝ በሆነው ልዩ ስሙ ሽክፍ በተባለ አካባቢ ተንቀሳቅሶ የነበረው የአገዛዙ ጦር ከባድ ኪሳራን አስተናግዶ ወደኋላ መፈርጠጡን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያ አስታውቋል። የአገዛዙ ኃይል በቀጠናው ተንቀሳቅሶ የነበረው በማህበረሰቡ ላይ ተጥሎ የነበረውን ከአቅም በላይ የሆነ የግብር ክፍያ ለመሰብሰብ የነበረ ቢሆንም ነገር ግን ያሰበውን ሳያሳካ ነው ከባድ ጥቃት የተሰነዘረበት ተብሏል። በዚህ ጥቃት አስር የሚደርሱ የአገዛዙ ወታደሮች ሲገደሉ ከስምንት ያላነሱ ደግሞ መቁሰላቸው ታውቋል። በአገዛዙ ኃይሎች ላይ ጥቃቱ የተፈጸመው ዛሬ ግንቦት 11 ቀን 2017 ዓ ም ሲሆን በአገዛዙ ኃይል ላይ ጥቃቱን በመፈጸም ድል የተቀናጁት ደግሞ በአማራ ፋኖ ብሔራዊ ኃይል በወሎ ንጉሥ ሚካኤል ኮር ዳግም ክተት ወረይሉ ክፍለ ጦር ስር የሚገኙት የታየ ተሰማሽ አለቃ አባላት ናቸው ተብሏል። የአማራ ህዝብ ባለፉት ዓመታት በግለሰቦችና በቡድኖች ጥላቻ ለደረሰበት ግፍ ሁሉ ዋነኛውን ድርሻ የሚወስዱት በተለይም በባዕድን ቅርጫት ውስጥ ያሉ ግለሰቦች ስማቸው በደም መዝገብ ሰፍሮ መቀጣት አለባቸው እየተባለ ነው። በቡድን ደረጃ የብልጽግናው ስርዓት የአማራ ህዝብን እንደ ህዝብ ፈርጆ የሚያሳድድ ከሆነ ዓመታት ተቆጥረዋል። ቡድኑ በዘረጋቸው ስርዓቶች፣ ባወጣቸው ህጎች፣ ባጸደቃቸው መመሪያዎች፣ በሚመራባቸው መርሆች ሁሉ የአማራ ህዝብ ላይ ያለውን ጥላቻ እንዳሰፈር ይነገራል። የሚነደፉ ሀገራዊ ፕሮጀክቶች፣ የበጀት ድልድሎችና ፖሊሲዎች ሁሉ እንዴት ውጤታማ እንደሚሆኑ ሳይሆን እንዴት ጸረ አማራ እንደሚሆኑ የበለጠ ይታሰብባቸዋል ይባላልም። ይህ ቡድን ተራ የግለሰቦች ስብስብ ተደርጎ የሚወሰድም አይደለም። ይልቁንም የሀገሪቱ ጊዜያዊ እድል የተቆጣጠረ ከአራት ኪሎ እስከ ሀገሪቱ ጠረፍ የሚናገረውን የሚያስተጋባ በቀቀናዊ መዋቅር የተከለ የሀገሪቱ ትጥቅና ስንቅ እጁ ላይ ያለ መደበኛ ተዋጊ ጦር ህቡ ገዳይ ቡድን ያደራጀ ኃይል ነው። ይህ ጊዜያዊ ጉልበተኛ ቡድን በአማራ ህዝብ ላይ ጦርነት ከፍቶ በሁሉም ግዛቶች ቢሰማራም በፋኖ አፈሙዝ ግንባሩ እየተበረቀሰ፣ አንገቱ እየቀላ፣ ጉልበቱ እየተቀለጠመ ወደ አፈርነት ተቀይሯል። የአበጠው የብልጽግናው እብሪትም እንዲተነፍስ ስለመደረጉ ይነሳል። የአማራ ህዝብ ትግል ይህን ቡድን ከሀገሪቱ ላይ ነቅሎ የመጣል ግዙፍ ዓላማ ይዞ እየተመራ በመሆኑም በቅርቡ የውድቀቱ ብስራት እውን እንደሚሆን ይነገራል። በዚህ ሁሉ ሂደት ግን የአማራ ህዝብ ግለሰብ ደመኞችን መርሳት የለበትም እየተባለ ነው። አማራ በገዳይ አስገዳይነት ተሰልፎ ሳይረፍድበት ወደ ህዝቡ ከማይመለስ የባዕዴን ብልጽግና ሎሌ ጋር ውል አይኖረውም። በትግሉ ውስጥም የሚጥለው እንጂ የሚያንጠለጥለው ቅሪት ካድሬ የለም። በግዑዙ የባዕዴን ብልጽግና መዋቅር ስር የአድራጊ ፈጣሪነት ሚና ያላቸውና ከመዋቅሩም ውጪ ለአማራ ህዝብ ጨፍጫፊዎች ዱላ የሚያቀብሉ ባንዳዎች በጊዜ ብዛት ክህደታቸው እንዳይረሳ ማደረ እንዳለበትም እየተነገረ ነው። የበሻሻው ተወላጅ የኦህዴድም የኦነግም የብልጽግናም መሪው የበአዴንም የአብንም አለቃው የመከላከያም የኮሬኔግኛም የሸኔም አዛዡ አብይ አህመድ የፕሮቴስታንቶቹ የዝናሽ ታያቸውና ሰላማዊት ካሳ የኦርቶዶክሶቹ የዳግማዊት ሞገስና የፍሬ ህይወት ታምሩ የሙስሊሞቹ ሙፈሪያት ከሚልና አይናለም ንጉሴ የእምነት አልባዋ የብሌኔ ስዩም የጭኖቻቸው ንጉሥ አብይ አህመድ ከአማራ ህዝብ የሁል ጊዜም ጥቁር ጠላቶች ውስጥ አንዱ ነው እየተባለ ነው። የዚህ አውሬ በደል በብልጽግና ማዕቀፍ ብቻ የሚታለፍ ሳይሆን ስሙ ተጠቅሶ ክፋቱና ግፉ ለትውልድ የሚተላለፍ መሆን እንዳለበት ይነሳል። ተመስገን ጥሩነህ ሌላኛው የአማራ ህዝብ የዚህ ትውልድ ደመኛ ነው። በበላይ ዘለቀ መንደር ተጸ ከተቀነሰው ከጨነገፉ ጽንሶች አንዱ የሆነው ይህ ግለሰብ በአማራ ህዝብ በትንሹ ያለፉ 20 ዓመታት በደል ውስጥ ቁልፍ ተዋናይ ነው። ከአብይ አህመድ ጋር በመሆን ከኢንሳ የስለላ ስራ ጀምሮ እስከ ምስራቅ ጎጃም አስተዳዳሪነት፣ ከአማራ ፖሊስ አዛዥነት እስከ ርዕሰ መስተዳደርነት፣ ከደህንነት ኃላፊነት እስካሁኑ ምክትል ጠቅላይነት በረገጠበት የስልጣን መሰላል ሁሉ የበደል ዱካው በአማራ ህዝብ ላይ እንዳረፍ ይነሳል። ከአማራ ህዝብ ተሻግሮ ኢትዮጵያን እንደ ሀገር ያስቀጠለውን የፋኖነት የወል መጠሪያ ኢመደበኛ የሚል ብልጽግናዊ ስያሜ የሰጠው ይህ ግለሰብ ነው። ለአማራ ህዝብ በደል የቆሙ ጀግኖችን እየጠለፈና እያሳደደ የአገዛዙ መንጋጋ ውስጥ የከተተው ተመስገን ጥሩነህ ነው። ሀቀኛ የአማራ ባለሀብቶች እንዲሳደዱና ከኢኮኖሚ ውድድሩ እንዲወጡ ያሴረው እርሱ ነው ተብሏል። አብይ አህመድ ያቋቋመውና የአማራ ህዝብን ጭፍጨፋ ህጋዊ ለማድረግ የፈጠረውን የአስቸኳይ ጊዜ አዋጅ እየመራ በሰማይም በምድርም ጦር አዝምቶ ያስገደለው ተመስገን ጥሩነህ፣ በእነዚህና ባልተዘረዘሩት ሌሎች ክፋቶቹ የአማራ ህዝብ በመደበኛ መዝገቡ ይዞ ሊቀጣቸው ከሚገቡ ግለሰቦች ውስጥ ከቀዳሚዎቹ ነው ተብሏል። በመከላከያ መዋቅር ውስጥ ምርኮኛው ብርሃኑ ጁላን ጨምሮ በባለ ደምነት የሚጠቀሱ በርካታ ጀነራሎች ያሉ ሲሆን አንዱና ዋነኛው አበባው ታደሰ ነው። ግለሰቡ ህወሀት በአማራነቱ እንደ ገፋቸው ተደርጎ በተሰራበት ትርክት ምክንያት የአማራ ህዝብን ሰፊ ድጋፍ አግኝቶ የተመለሰ ቢሆንም እምነቱን በልቶ የአማራ ህዝብ የዘር ማጥፋት ዘመቻ ፊት አውራሪ ሆኗል። በብልጽግናው ዙፋን ጠባቂ ጦር በተገደለ በእያንዳንዱ አማራ ነፍስ ውስጥ የአበባው ታደሰ አሻራ አለበት ተብሏል። እናም የበደሉንም የክህደቱንም ዋጋ ማግኘት ያለበት እንደሆነ ተነግሯል። የተንኮታኮተው የአማራ ብልጽግና አፈሩን አራግፎ ነፍስ ሊዘራ የሚፍጨረጨረው አረጋ ከበደም ከታሪካዊ ደመኞች ውስጥ አንዱ ነው። ግለሰቡ ከአሁኑ የርዕሰ መስተዳደርነት ስልጣኑ በፊትም የክልሉ ሚሊሻ ሆኖ በርካታ ጀግኖችን እንዳስገደለ ይነገራል። በብአዴን ብልጽግና ውስጥ የናገኘው ተሻገር መላኩ፣ አልበል፣ ዘላለም መንግስቴ፣ እሸቱ የሱፍ፣ ሰማጥሩነ ይርጋ፣ ሲሳይ ድረስ፣ ሳህሉና አብዱን አብዱል ሁሴን በአማራ ህዝብ ነጻነት ማግስት የሚያወራርዱት ከፍ ያለ ህዝባዊ እዳ እንዳለባቸው ይነሳል። እንደ ናትናኤል መኮንን፣ ጌትነት አለማውና ቶማስ ጃጃውን የመሳሰሉ የአገዛዙ ፊሽካዎች ደግሞ በጊዜ ሳይንቲስት ትንፋሳቸውን መቁረጥ የትውልዱ ኃላፊነት ነው ተብሏል። የአማራ ህዝብ የሚያስመዘግበው ድል መነሻነት የአጥቢያው አርበኛ ለመምሰል የሚደረጉ የነገ ፉከራዎች የእነዚህን ደመኞች ክህደት እንዳያስረሳው መጠንቀቅ እንዳለበት ይነሳል። የህዝቡን የመከራ ዘመን ካረዘሙ ጉዳዮች ውስጥም አንዱ የበደሉትን በቀላሉ ይቅር ብሎ ይዞ የመቀጠል ልማዱ እንደሆነ ተነግሯል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና የሰላም ቢሮ ከፕሬዝዳንቱ ጽፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮባቸዋል። የፌዴራል መንግስት አቶ ጌታቸውን ተጠቅሞ የስም ማጥፋት ዘመቻ እያካሄደ ነው፣ የፕሪቶሪያውን የሰላም ስምምነት የጣሰ ነው፣ ተግባሩ ኃላፊነት የጎደለውና የክልሉን ብሔራዊ ጥቅም የሚጎዳ ነው የሚሉ ትችቶች ቀርበውበታል። አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ የትግራይ የጸጥታ ኃይሉ ። አ አመራሮች በወርቅ ማውጣትና የንግድ ተግባር የመንግስትን ገንዘብ በመዝረፍ በህገ ወጥ የሰዎች ዝውውር ተሳትፈዋል ሲሉ በስም በመጥቀስ መናገራቸው ይታወሳል። በክልሉ የተቀናጀ ሙስና በከፍተኛ አመራሩ እየተፈጸመ ነው ሲሉም ተናግረዋል። አሁን ላለንበት ትርምስና ስርዓት አልበኝነት የበቃ ነው መጠየቅ የሚገባቸው ባለመጠየቃቸውና በወንጀል ሰንሰለት ውስጥ ያሉ ሰዎች ባለመጋለጣቸው ነው ብለዋል። አሁን ባለው ሁኔታ ከትግራይ ህዝብ ጥቅምም ሆነ ከሰላሙ ጋር የተያያዘ ምንም አጀንዳ በሌላቸው ጥቂት ጥቅመኞች በአፈና ውስጥ ሊያጋጥ ያለ ነው ሲሉ ገልጸዋል። አቶ ጌታቸው ባነሷቸው ጉዳዮች ዙሪያ መግለጫ ያወጣው የመጀመሪያ ተቋም የትግራይ የሰላምና ጸጥታ ቢሮ ሲሆን የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጭ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል ተችቷል። ይህ አካሄድ ለሁላችንም የማይጠቅምና ሰላማዊ ጉዟችንን ወደኋላ የሚመልስ አደገኛ አካሄድ ነው ሲል የገለጸው ቢሮ በመሆኑ የፌዴራል መንግስት አካሄዱን እንዲመረምር ሲል ጠይቋል። አቶ ጌታቸው ረዳ አሰላለፉን ቀይሮ ወደ ብልጽግና እስከሚሄድበት ቀን ድረስ ሁሉም የትግራይ የጸጥታ ኃይሎች እንደ ጓዳቸውና መሪያቸው እንጂ እንደ ጠራታቸው አይተውት ሞት ተመኝተውለት አያውቁም፣ ጫፉን የሚነካ ሰው አይኖርም፣ አይፈልጉም ነበር ሲሉ ገልጸዋል። አሁንም ቢሆን የፈለገውን የፖለቲካ ልዩነት ይዞ ወደ ቤቱ ተመልሶ ቢመጣ ማንም ሊነካው የሚችል ሰው እንደሌለ ማረጋገጥ እንፈልጋለን ሲል የጸጥታ ቢሮ በመግለጫው አስታውቋል። ሌላኛው አቶ ጌታቸው ረዳ ባነሷቸው ጉዳዮች ዙሪያ መግለጫ የወጣው በሌትናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ሲሆን አቶ ጌታቸውን በጠንካራ ቃላት ተችቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ሊያውቃቸው የሚችሏቸውን ብሔራዊ ጉዳዮች ተደርገው እስከ መጨረሻው ሊጠበቁ የሚገባቸውን ሚስጥሮች ለርካሽ አገልግሎት አውለውታል ሲል ተችቷል። ያገኙትን መረጃ ለትግራይና ለህዝቦቿ የሚያደርሱትን ጉዳት ቦታ ባለመስጠት ለርካሽ ዓላማ አውለውታል። ኃላፊነት የጎደለው ተግባር ነው፣ ህጋዊና ሞራላዊ ቁመናውን የሳተ ነው ሲልም ገልጿል። አቶ ጌታቸው በስልጣን በቆዩባቸው ጊዜያት የታዩ ውድቀቶችን ሙሉ በሙሉ በሌላ አካል በማሳበብ ከሳሽ ሆነው ታይተዋል ሲል ተችቷል። ይህ ያሳዩት ተግባር አዲስ ትውልድ ወደ አመራርነት መጥቷል ብሎ ተስፋ በማድረግ የደገፋቸውን የትግራይ ወጣት ያሳፈረ ብቻ ሳይሆን ፍትህና ተጠያቂነትን ወደ ሚዲያ ፕሮፓጋንዳነት ያወረደ ኃላፊነት የጎደለው ተግባር ነው ሲል ኮንኗል። በተመሳሳይ ህዝባዊ ወያኔ ሀርነት ትግራይ ህወሀት ባወጣው መግለጫ የፌዴራል መንግስት የፕሪቶሪያ የሰላም ስምምነትን በጣሰ መልኩ ባለስልጣናቱንና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብ በፖለቲካ ድርጅቶችና በክልሉ ተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲል አስታውቋል። የፌዴራል መንግስት እያካሄደ ያለው የፕሮፓጋንዳ ዘመቻ ካልተገበራቸው የስምምነቱ ነጥቦች ጋር ተደምሮ በትግራይ ህዝብና ዓለም አቀፉን ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ሲል

ፑቲን ሩሲያ ብሔራዊ ጥቅምን ከማክበር ጋር በተያያዘ ከአሜሪካ ምላሽ እንደምጠብቅ ገለጹ። ፕሬዝዳንቱን ጨምሮ አሜሪካውያንና የአሜሪካ መሪዎች የራሳቸውን ብሔራዊ ጥቅም አላቸው፣ እኛም የእነርሱን ፍላጎት እናከብራለን ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው አንዳቸው የሌላውን ብሔራዊ ጥቅም መከባበርን በተመለከተ ከአሜሪካ ምላሽ እንደምጠብቅ ተናግረዋል። ፑቲን ከሩሲያው ጋዜጠኛ ፓቬል ዛሩቢን ጋር ባደረጉት ቃለ መለልስ ፕሬዝዳንቱን ጨምሮ አሜሪካውያን፣ የአሜሪካ ህዝቦችና የአሜሪካ መሪዎች የራሳቸውን ብሔራዊ ጥቅም አላቸው እኛም እናከብራለን ብለዋል። ይህ አስተያየት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፑቲንና ከዩክሬን አቻቸው ቮሎድሚር ዘለንስኪ ጋር በዩክሬን የተኩስ አቁም ስምምነት ለማድረግ ለመነጋገር ባቀዱበት ወቅት ነው። ትራምፕ በኢስታንቡል በሩሲያና በዩክሬን መካከል ከፍተኛ ደረጃ ያለው የሰላም ድርድር አመቻችተዋል። ሁለቱም ወገኖች እያንዳንዳቸው አንድ ሺህ የጦር እስረኞችን ለመለዋወጥና የእርቅ ስምምነት ለማድረግ ድርድሩን ለመቀጠል ተስማምተዋል።